በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ተወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ በብዙ ፍቅርና ምሕረቱ በጎነቱ የምትኖሩ የሚያኖር አምላክ እና አባት ያለን ያላችሁ ከሰማያት የወረደ ከእናታችን ከእመቤታችን ተወልዶ መስቀል ላይ እዳችንን በከፈለ ጊዜ የተከፈለለት የዳነ ሕዝብ ያደረገን ያደረጋችሁ ኦርቶዶክሳውያን ብሩካን ሁላችሁ እንዲቆያችሁ ሁሉን የሚችል አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማያዊ አባቱ ከአብ ሕያው ከሚሆን ከመንፈስ ቅዱስ ጋር በአንድነቱ በሶስትነቱ የተወደደ እየተመሰገነ ይሁን። ቤተሰቦቻችን ሆናችሁ አብራችሁን ስላላችሁ እግዚአብሔር ዘራችሁን ይባርክ። ደግሞ አዲስ ሰሚዎች እኛ ቤተሰብ በመሆን አብራችሁን ስለምትቆዩ የበረከት ተካፋዮች ስለምትሆኑ ደስ ይለናል። እንኳን ደህና መጣችሁ እንላለን። እግዚአብሔር ይባርካችሁ። ዛሬ መንፈስ ቅዱስ የሚነግረን ከእግዚአብሔር ጋር ባለን ኑሮ ሁለመናችንን ለመናችንን ለእግዚአብሔር ስለመቀደስ ነው የምንማረው። እግዚአብሔር የሰጠን እጃችን ላይ ያለው ነገር ሁሉ የሱ ነው። አይምሮችን የእሱ ነው። የምናስብበት አይምሮ የእሱ ነው። ማስተዋል ብርሃናችን የእሱ ነው። ጤናችን የእሱ ነው። ሐዋሳቶቻችን እጅ እግራችን የሱ ነው። አካላችን የሱ ነው። እሱ እናታችን ሳታየን አሳምሮ የሰራን አይቶ የሰራን ጌታ ነው። እንደገና ደግሞ በህይወታችን ውስጥ ድንኳን የተከለልን እሱ ነው። ልጆችን ብንወልድ ልጆች የሰጠን እሱ ነው። እንጀራ ብንበላ እንጀራን የሰጠን የዘራነውን እንዲያብብ እንዲያሸት፣ የነገድነው እንዲያተርፍ ያደረገ እሱ ነው። መጽሐፍ ገልጠን እንዲገባን፣ ተምረን እንድንመረቅ፣ ለክብር እንድንበቃ ያደረገን እሱ ነው። ባህር ተሻግረን የተሻለ ኑሮ እንድንኖር የረዳን መንገድ የከፈተልን መንገድ የመረቀልን እሱ ነው። ሀገራችን ተመልሰን እንዲሁም እንኖር በሀገራችን በምድራችን እግዚአብሔር ይመስገን ብለን የምንኖር፣ እንደ አመላችን፣ እንደ ጸባያችን፣ እንደኛ ነጭናጫነት፣ እንደኛ የማያመሰግን የማይረካ ማንነት ሳይመረር ተሸክሞን እየባረከን የሚኖር እሱ ነው። ሁለመናችን የእሱ ነው። የእሱ ያልሆነ በኛ እጅ ላይ የለም። ዙሪያችሁን ተመልከቱ። አለኝ የምትሉትን ተመልከቱ። እሱ ባይረዳችሁ ምን የእናንተ ሊሆን ይችል ነበር? ሲነገሩ የእግዚአብሔር ልጆች ምን ነበረ የሚሆነው? አባት ያቆብ ምን አለ? ከአገሬ ስወጣ በትር ብቻ ይዤ ሄድኩኝ፣ አሁን ግን ባለ ብዙ መንጋ አደረከኝ። ያለው እግዚአብሔር ሮሆቦት ከሆነ በኋላ ከበዛ በኋላ ከብዙ መንጋዎቹ መካከል ቆሞ ነው ይሄን ያለው። ሰው በአሉ በትር ይዞ ሲወጣ ነው ብዙ ጊዜ የሚጸልየው። ብቻውን ሲሆን ነው የሚጸልየው። ድሃ ሆኖ ችግረኛ ሆኖ ጎሎት ነው የሚጸልየው። ታሞ ነው የሚጸልየው እግዚአብሔር እንደሚያስፈልገው ሲሰማው ነው የሚጸልየው። እግዚአብሔር ባረከኝ ብሎ የሚጸልይ ስለሌለን ወንጌል የሚሰበከው። አያችሁ፣ እነዚያ ዘጠኙ ለምጻሞች ተፈውሰዋል። አስር ነበሩ፣ አንደኛው ሊያመሰግን መጣ፣ ዘጠኙ ግን የሉም። ለምን? የሰው ልጅ ሲኖረው ይረሳል። ያገለገለውን የተጋለት አምላኩን ይረሳል፣ ይረሳል። ደግሞ በዛ ልክ ደግሞ ህይወታቸውን ሙሉ እግዚአብሔርን የማይረሱ ሰዎች አሉ። እኔ አንዲት እህት አስታውሳለሁ። በእግዚአብሔር ፊት ራሷን የምትጥልበት አጣጣል ይገርመኛል። ድንቅ የሆነ ፍቅር ነው ለክርስቶስ ያላት እና በወጣትነቷ የምትፈልጋቸው ነገሮች ነበሯት። ፍላጎቶቿን የምታቀርበው በጸሎትና በጾም ነው። የምትጸልየውና የምትጾመው ቤተክርስቲያን ውስጥ ሱባኤ ገብታ ነው የምትበላው ጥሬ ነው። ይገርማቸዋል። በሱባዔ ሥርዓት ጉዳዩን አገባት ክጨርስ ድረስ በእግዚአብሔር ፊት ራሷን ትቀድሳለች። ያቺ ሴት እግዚአብሔር ትልቅ ቦታ አደረሳት። በጣም በብዙ ወረት፣ በብዙ በረከት ውስጥ አስቀመጣት። ልጆች ወለደች እና ያቺ ሴት መንፈሷ እንደዛው ነው። ዛሬ የእግዚአብሔርን ቤት የምትሰራ ነች። በፈረሰው ግድግዳ የምትቆም ነች የምታመሰግነው አሁንም እንደዛ ነው። እንደ ኤልሳቤጥ አምስት ወር ለምስጋና ራሷ አምስት ሻሽግ ነች። ተደረገልኝ ብላ ትጠፋ የለም ሰው ሳየኝ አንተ ይሄ ለአንተ ምስጋና ላቅርብ ብላ እኮ ነው ኤልሳቤጥ አምስት ወር ሱባኤ የገባችው። ጸነሰች ጸነሰች እግዚአብሔር ምረት አገነነላት ሳትባሉ እኮ ነው። በመጀመሪያ እግዚአብሔር ፊት የሆነች እግዚአብሔር የሰጠን ሰዎች፣ ወይ በደንብ እንስማ። ሁሉ ነገራችን እግዚአብሔር ነው። ለእግዚአብሔር ነገራችንን መቀደስ አለብን። ቤታችንን፣ እንግዶችን አንዳንድ ጊዜ መቀበል አለባችሁ። ሀገር የጣላቸው ሀገርም ማቃቸው መኖሪያ ያጡ። ከዓለም የምንወስደው ነገር አለ። ከዓለም ደግሞ ምንተፋውም ነገር አለ። ዓለም በሯን በጣም በመዝጋት ነው የምትታወቀው። አሁን ሰው አጠገባችሁ ቀና ብላችሁ እንኳ እንድታዩት አይፈልግም። በሰለጠነው ዓለም አካሉን ከነካችሁ ድንገት ተሳስታችሁ ታጠይቃላችሁ። ሰው በዚህ ይልግ ግላዊ ሆኗል። ሰውን የሚጠብቀው የሚቀበለው፣ አይዞ የሚለው ሀገር የሚያስለምደው ሰው ግን የለም። ያን ማድረግ ለእግዚአብሔር ቤትን መቀደስ ነው። በገንዘባችን አስራት ማውጣት አስራት ከምንም ገበያችን ላይ ለብቻ አካውንት ከፍተን ለእግዚአብሔር ገንዘብ አስራት ማስቀመጥ፣ ያንን ገንዘብ ደግሞ ቁም ነገር መስራት እያማከሩ ምንድን ነው መስራት ያለብን እያሉ፣ ዛሬ በመንፈሳዊ ዓለም የሚሰሩ ቁም ነገሮች የገንዘብ እጥረት አለባቸው። ይገርማቸዋል። ቁም ነገር የሌላቸው ነገሮች አይደሉም፣ ያርኩ አይደለም ግን፣ በጣም አስፈላጊ የሆኑ ለሌሎች ለብዙዎች ይተርፋሉ ተብለው የሚታሰቡ ስራዎች የገንዘብ ድጋፍ የላቸው። ለምሳሌ የወንጌል አገልግሎትን ተመልከቱ። የገንዘብ ድጋፍ የለውም። አንድ ሰው በገጠር ውስጥ ላለ ሕዝብ ጉባኤ ወንጌል አዘጋጁልኝ ብሎ ምክር የሚጠየቅ ሰው አሰማምን። ለምን ብትሉ አሁን እውቀታችን እውቀታችን ለምንድን ነው የምናደርገው የሚለው በደንብ አናውቅም። ገንዘባችንን አስራት ማውጣት ከአስራትም አልፈን የእኛ ባለ ሁለታ እግዚአብሔር ከገንዘብ በላይ ነው? የሰጠን ገንዘብ የማይገዛውን ነው። እያንዳንዳችን እኮ ብንተመን በቢሊየን እንቆጠራለን፣ ዋጋችን እያንዳንዳችን ሰውነታችን ተተልትሎ ቢሸጥ ይባላል። ከገንዘብ ያለፍነን ከገንዘብ ያለፈን የተቀበል ነው። ስለዚህ ገንዘባችን ለእግዚአብሔር መቀደስ። ሌላው ሰዓታችን፣ ጊዜያችን፣ ሰዓታችን እግዚአብሔር ድርሻ ሊኖረው ይገባል በሰዓታችን ላይ አንድ አስረኛ እግዚአብሔር ነው ይላል የሙሴ ሕግና። አንድ አስረኛ ማለት አስር ሰዓት አለን ለምሳሌ፣ ኛ ህያውንን የምንራመድበት አይደል? ነቅተን የምንመላለስበት ከአስሩ ሰዓታችን አንዱ ሰዓታችን እግዚአብሔር ያን ሰዓት እግዚአብሔርን ቃል መስማት፣ መጸለይ፣ መዝሙር መስማት፣ መንፈሳዊ ነገሮችን ማሰላሰል፣ መነጋገር፣ ከልጆቻችን ጋር መወያየት ያስፈልጋል። የእግዚአብሔር ሰዓት ነው። ያን ቤተክርስቲያን መሄድ ወንጌል መስማት ያስፈልጋል። ቅዱስ ስራ መስራት፣ ሐኪም ከሆነን ሄደን ማከም፣ በነጻ አንድ ቦታ ሄደን ማከም፣ አስተማሪ ከሆንን ተማሪዎችን ማስጠናት፣ ተደራሽተን እኛ ኦርቶዶክሳውያን የሙያ አስራት ነው ያ። የሚገርማችሁ ስንሰጥ ብዙ ነው የምንቀበለው። መስጠት ማለት ለእግዚአብሔር ቤት መዝራት ማለት መግዛት ማቃጠል ነው። ታውቃላችሁ፣ ገበያ ሄደን የምንገዛቸው ነገሮች ማቃጠል ነው፣ ገንዘባችን መስጠት ግን መዝራት ነው። ያች ሱነማዊት ሴት ኤልሳን ተቀበለችው በቤቷ አይደል። ሁሌ በደጇ ሲያልፍ ስታዩ፣ ፀሐይ ይመታዋል። ኤልሳ ራሰ በረሃ ነብይ ነበር ይባላል። እንደኛ አባቶች ጃንጥላ ያዝለት አልነበረም። ፀሐይ የመታው ነበር የሚሄደው። ያንን የመሰለ ነቢይ የኤልያስ እጥፍ መንፈስ የነበረበት ነቢይ በደጆ ሰርፍ ፀሐይ ሲመታው፣ ታያለች። ይርበዋል፣ ይጠመዋል፣ ማናሉ ብላ ለባህሉ አስፈቅዳ ፎቅ ብላይ ቤት ሰርታለት አልጋስ አስቀምጣለት ጠረጴዛ፣ ወንበር፣ መብራት አስቀምጣ ግባ ቤት ነው ይሄ ይሄ ከዚህ በኋላ ያንተ ቤት ነው። በዚህ ስታለፍ ገብተ እንጀራ በልተ አርፈ እለፍ፣ ሂድ ብላ ሰጠችውላል። ኤልሳ የሰጠችው አልጋ ነው የሰጠችው መብራት ነው። የሰጠችው የዕለት እንጀራ ነው። ግን ልቧን ፍቅሯን እግዚአብሔር መሆኑን ነው ያከበረችው። እግዚአብሔርን በዛ በኤልሳ ላይ አከበረች። የእኔ እኔ እናንተን የሚቀበል እኔን ይቀበላል የሚለውን ቃል ፈጸመች። የእግዚአብሔር ሰው ማን ናለው? አለች። እግዚአብሔር ሰው ማን ናለው ትላላችሁ? እነዛ ይሰማችኋል። ማን ናለው? እግዚአብሔር ሰው ማን ናለው? እንዴት ነው የሚኖረው ማለት ቻለች። እሷ እግዚአብሔርም ስለምታስብ ነው። መቀበል ብቻ አይደለም፣ እንደ እስራኤል ሴቶች መቀበል ብቻ ሰው እግዚአብሔርን በማካፈል ማክበር ፈለገች። ኤልሳቤቷ ገባ። እሷ በጣም ትልቅ ችግርና ጉለት ነበራት። ወራሽ ልጅ አልነበራትም። ልጅ ወለደች በኤልሳ ጸሎት የሰጠችው የዘራችው አፈራላት ወንድ ልጅ አፈራላት። ኤልሳን አገልግላ እግዚአብሔርን አገልግላ ወንድ ልጅ ያ ወንድ ልጇ በሞተባት ደሞ ቀን ቆይቶ ኤልሳ አልጋ ላይ አስተኝታ በኤልሳ ጸሎት ወንድ ልጇ ከሞት ተነሳለ። ቤቷ ውስጥ ለእግዚአብሔር በቀደሰችው ነገር ተጠቀመች። እግዚአብሔር ልጆች ምን ቀድሰው ቤታችን ሊኖረን ይገባል። ለእግዚአብሔር ምን ቀድሰው፣ ክፍል ምን ቀድሰው፣ ቀን ለምሳሌ በዓመት አንዴ የእግዚአብሔር ነገር የሚታሰብበት በዓል ቤታችን መከበር አለበት። በጋራ ከምናከብረው ውጭ መርጠን የቅዱሳን በዓል ሊሆን ይችላል። ለእግዚአብሔር የምንቀድሰው ነገር መኖር አለበት። ያ ነገር ይወላችሁ፣ የሚከትልን የሚጨምርልን ቤታችን ውስጥ ብርሃን ሊነግራችሁ አልችልም። በልጅነቴ እኔ ይወላችሁ፣ በልጅነቴ እናቴ እናቴ እንዶ ከዚህ ከኤቲስት ከዚህ እግዚአብሔር የለም ከሚለው አመላክታቸው መለስ ካሉ በኋላ የቅዱስ ሚካኤልን ዝክር ትዘክር ነበር ቤት ውስጥ። ያ መንፈሳዊ ጠረን በሕይወቴ ላይ የነበረውን ተጽዕኖ ልነግራችሁ አልችልም። ከባድ ከባድ። ስለ እግዚአብሔር አላቅም። ቢያንስ ግን መላኩ ሚካኤልን አውቄ ነበር በዛ በደንብ መልአኩ ሚካኤልን እወድ ስለነበረ ወደ መለናሪም ይዞኝ ሄደ እጄን ይዞ በለተ ቀኑ ማለት ነው። ወደ ሰንበት ቤት አስገባኝ። ያ መንፈሳዊ በረከት ያመጣልኝ የተቀበልኩት ሱታፌ ነው። ያ የተቀበልኩት ስጦታ ነው። ቤታችን ውስጥ የሆነ ቀን ይኖራል። የሆነ ቀን ሰው የሚሰበሰብበት፣ እንጀራ የሚበላበት፣ ድሆች እንጀራ የሚበሉበት ስመ እግዚአብሔር ስመ ቅዱሳን የሚዘከርበት ለእግዚአብሔር የተቀደሰ ቀን ይኖራል። ዝም ብለን እንዳንኖር አደራችሁ፣ ዝም ብሎ መኖር መቆም አለብን። እስራኤል ያጌጠ አምልኮ ነበራቸው። በተለይ እውነተኞቹ እስራኤል ለእግዚአብሔር ቀን አላቸው፣ የሚቀድሱት ቀን አላቸው። ለእግዚአብሔር የሚያከብሩት በዓል አለ፣ ለእግዚአብሔር የሚሰጡት መስዋዕት አለ፣ ስለት አለ ከእግዚአብሔር ጋር እንዲገናኙ ብዙ ምክንያቶች ነበሯቸው። በዓሎቹ ከጠፉ መታሰቢያች፣ ካላረግን መቼ ነው እኛና እግዚአብሔር የምንገናኝ? መቼ ነው እኛና ቤታችን እግዚአብሔርና ቤታችን የሚገናኝ? ብዙ ነገሮቻችን በደንብ አርገን ማስተካከል አለብን። እግዚአብሔር ከሰጠን እንጀራ ከሰጠን ኑሮ ከሰጠን እነዚህን ጨው ጨው ይኑርባችሁ ይላል ጨው ያስፈልገዋል የእግዚአብሔር የሆነ ነገር እኛ ቤት ውስጥ መገኘት አለብን ራሳችን ለእግዚአብሔር እንድንሆን በየቀኑ እንማራለን ለዛም ነው አሁን ይህን ትምህርት እግዚአብሔር የማያስተምረን ለእግዚአብሔር የመሆንን አላማ ተስማምተናል እኛ እናንተም ይህን ቪዲዮ ከፍታችሁ የምትሰሙት ተስማምታችሁ ነው ብዙ ዲስኩር አለ አለም ላይ ግን ይህን የምትሰሙት የእግዚአብሔር የመሆን አላማ ተካፋይ በመሆናችሁ እስማማለሁ እኔ ህይወቴ ከእግዚአብሔር ጋር እንዲያልቅ ፈልጋለሁ ብላችሁ የመጣሁ ሰዎች ናቸው። እዚህ ውስጥ ግን ጨው መኖር ያለበት በጣም ትልልቅ ነገሮች ማድረግ አለብን። ከዚህ ቀደም ተናግሬ ያለሁ፣ ቆየት ብዬ አቅም ያላችሁ ኢትዮጵያ የምትኖሩ የወደቁ ሕጻናቶችን እንደ ልጅ አድርጋችሁ አሳድጉ። ቤት ውስጥ እንዴት እንደምታደርጉ አናግሩኝ። ከፈለጋችሁ በትንንሽ አልጋዎች ላይ ወላጆች ጥለዋቸው ከአውሪያፍ ተርፈው መንገድ ተገኝተው ጡጦ እየጠቡ የሚጠብቁ ብዙ ህፃናት አሉ። እኔ በዓይነ ብረቱ ያየሁት ወላጅ እናት የሚፈልጉ ብዙ ወንድ ልጆች አሉ። የሚያማምሩ ልጆች አሉ። ሳሙኝ ሳሙኝ የሚሉ ልጆች አሉ። ግን ፍቅር የሚፈልጉ አባት የሚፈልጉ እናት የሚፈልጉ ምንድን ያሰሰተን፣ ምን አስፈራል፣ ትቶኝ ሄዳል ብላችሁ ነው። ትቶሆን ሄዳ ሰው አድርገ ነው አስተምረ ነው አስታጥቀ ነው ትቶን ሄድ። ከዛዋ እግዚአብሔር እኮ ነው ዋጋ የሚከፍል እግዚአብሔር እኮ ነው የሚጦረው። መቼም እንደ ድሮ ወላጆች ብታስበው አይመስለኝም። ሰው ልጅ ይጦረኛል ብለን አደለም የምንኖረ። ዛሬ እግዚአብሔር በልጅ ከመጦ ይጠብቃችሁ። እግዚአብሔርን ያገለገለ ጻድቅ ሲራብ፣ ዘሩም እህል ሲለምን አላየን። ሁልጊዜ በህይወታችን ከፍ ወዳለው ነገር መምጣት አለብን። ከፍ ወዳለው ነገር እግዚአብሔር ልጆች ዝም ብሎ መኖር መቆም አለበት። እግዚአብሔር ባርካቸው። የሰማ በልባችን ጻፍ። መንፈስ ቅዱስ ይቀድሰን። በእውነት ትልቅ ትምህርት ተምረናል። እስቲ ኮሜንት አርጉ። ምንድን ነው ምን ምን ምን ምን እስቲ የሆነ ነገር ጻፍ። ውስጥ ያዳምጣችሁ ልባችሁ፣ መንፈሳችሁ ውስጥ ምን ፈሰሰ? ምን ገባ? መደነቃችሁን አይደለም ለምፈልገው ልባችሁ ውስጥ ያላችሁ ያለው ነገር ምንድነው? ልታደርጉ የምታስቡት ጻፉልኝ እስቲ። እግዚአብሔር ባርካችሁ። ይሰማነው በልባችን ጻፍ። የእግዚአብሔር ቸርነት የእናታችን የእመቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን። ቀሲስ አሸናፊ ነኝ። ሰላም